ካቶሊክ የህዝብ ብዛት በኢትዮጵያ ለምን አነሰ የምትሉኝ ሰዎች ቃሉን አላነበባችሁም። ቃሉ እኮ እንዲህ ነው የሚለው የተጠሩ ብዙ ናቸው የተመረጡ ግን ጥቂቶች ናቸው ነው ይላል እና ለእኛ እኮ ነው እሱ። እኛ ጥቂት ነን፣ ከእኛ ጋር ግን እግዚአብሔር ትልቁ አለን። ከሰው ሁሉም የሚበልጥ ትልቅ እግዚአብሔር አለ። እና የእግዚአብሔር መገኘት ካለ የሰው ብዛት መገኘት ምን ያደርግልናል? እኛ አንፈራም። እሺ ጥቂት ስለሆነ እና ከኛ ጋር ያለው ይበልጣል። ካቶሊክ ነኝ። ካቶሊክ የህዝብ ብዛት በኢትዮጵያ ለምን አነሰ ምትሉኝ ሰዎች ቃሉን አላነበባችሁም። ቃሉ እኮ እንዲህ ነው የሚለው የተጠሩ ብዙ ናቸው የተመረጡ ግን ጥቂቶች ናቸው ነው ይላል። እና ለእኛ እኮ ነው እሱ እኛ ጥቂት ነን። ከኛ ጋር ግን እግዚአብሔር ትልቁ አለ፣ ከሰው ሁሉም ይበልጥ ትልቅ እግዚአብሔር አለ። እና የእግዚአብሔር መገኘት ካለ የሰው ብዛት መገኘት ምን ያደርግልናል? እኛ አንፈራምሽ ጥቂት ስለሆነ እና ከኛ ጋር ያለው ይበልጣል ካቶሊክ